ይሄ ነፍስ የነፍስ አጋርም ይባላል፣ ወይም ሶልሜት በቃ በቃ ለእሱ የተፈጠረች ነች፣ ለእሷ የተፈጠረ ነው ይባላል፣ በቃ አገኘው ይባላል። እና ሁሉም ሰው አያምንም። በእርግጥ በአንድ ጥናት እንደዚህ ታምናላችሁ ወይ ተብለው አሜሪካውያን ሰባ ሰባ አራት ከመቶዎቹ አዎ ብለዋል እናምናለን እንዳለን እናምናለን እንደዚህ እንደሚገኝ እናምናለን ይላሉ። እና ያው ፍለጋ ይቀጥላል ሰው ማለት ነው። በቃ እንግዲህ በመቼ እንደሚሆን አታውቅም። ትፈልጋለህ፣ ከዛ ትተዋወቃለህ፣ ግንኙነት ትጀምራለህ፣ ፍቅረኞች ትሆናላችሁ። ከዛ በኋላ ግን ጥያቄዎች ይነሳሉ። በቃ ምንድን ነው እውነት በቃ የነፍሴ አጋር ነች እሷ? ትጠይቃለህ ምክንያቱም በቃ በኋላ ላይ ችግሮችም እንዳይፈጠሩ ትፈራለህ። መቃፍ ፍቅርህ ራሱ ጥርጣሬ ያድርበታል ወይ ትወደኝ ይሆን ይወደኝ ይሆን? ብቻ አሉ እንትኖች። እነዚህ ጥያቄዎች ይነሳሉ። እና እንዴት ነው የምናውቀው ነው የምናውቀው ባሉ ሁኔታዎች ነው በግንኙነቱ ጊዜ በሚታዩ ነገሮች ነው የምናውቀው። ስለዚህ እነዚህ እነዚህ ነገሮች አሁን የምናነሳቸው ነገሮች ከታዩ በቃ ጥሩ ነው ማለት ነው፣ የነፍስ አጋርህን አግኝተሃታል ወይም አግኝተሸዋል ብሎም ማለት እሺ፣ ይቻላል። አንደኛው አንዳንዶች የአይን ፍቅር ይሉታል ወይም ደግሞ በቃ እንደተገናኙ የሆነ የመውደቅ ነገር ሊሉት ይችላሉ። ግን በቃ ገና ተዋውቀህ ገና ኮ ሳምንት አልሆነ ይሆናል፣ ግን በጣም ትግባባለህ። በቃ በጣም የሆነ በጣም የሚያስተሳስር ነገር። አዎ በቃ ደስ ይልሃል፣ ከእሷ ጋር መሆንህ ምቾት ይሰጥሃል፣ ደስ ይልሃል፣ የሆነ ትነቃቃለህ፣ የመቅረብ ፍላጎት ያድርባል፣ እሷም ያድርባት። በሁለቱ መካከል የሚፈጠር ስሜት ነው። እና በቃ አንዳንድ ሰዎች ላይ እንደዚህ አይነት ነገር ያጋጥማል። በቃ ሲጀመር ገና እና እንግዲህ ይሄ ስለሆነ በቃ ተገናኙ ማለት ግን አይደለም። ገና ከዚህ በኋላ ብዙ ነገሮች እናነሳለን፣ ግን እንደዚህ አይነት ነገሮች ይታያሉ። የግድ ይሄ ነፍስያ የነፍስ አጋርህን ለማግኘት ደግሞ የግድ መጀመሪያ ላይ እንደዚህ አይነት ስሜት መሰማት አለበት ማለትም አይደለም። ሌሎቹ ከዛ በኋላ የሚፈጠሩ ነገሮች የበለጠ ሊያቀራርቡ ይችላሉ፣ ግን ይሄ አንዱ ምክንያት ነው፣ አንዱ ነጥብ ነው። በደንብ ትቆላለፋለህ ገና ከመጀመሪያው ማለት ነው። እሺ ሌላኛው እርስ በርስ መከባበር ነው። በጣም የእሷን ነገር ታከብራለህ፣ እሷም ታከብራለች። በቃ እሷን ለመቀየር አይደለም ምትሄደው አንተ፣ እሷም አንተን ልትቀይር አይደለም ምትፈልገው። በቃ በራስህ ራስን የቻልክ ሰውነህ ያንን ተቀብላ ነው ፍቅራችሁ የሚቀጥለው ማለት ነው። በቃ የሁለታችሁ ልዩነት እንዳለ ሆኖ ስለዚህ ይህ መከባበሩ አንዱ ነጥብ ነው ማለት ነው። ሌላኛው ምን አይነት ነገር ሊታይ ይችላል? ችግሮች በሚፈጠሩበት ጊዜ የሆኑ አለመግባባቶች በሚፈጠሩበት ጊዜ በተመሳሳይ አቋም ላይ ትሆናላችሁ። የሆነ ነገር ሲኖር ሀሳባችሁ የተለያየ ሊሆን ይችላል፣ ግን ግባችሁ አንድ ነው። በቃ ምንም ከዋናው ግብ አትርቁም። በቃ ዞራችሁ ዞራችሁ የተለያየ ጨዋታ ሲስተም ብትጠቀሙ የምታገቡት አንድ ጎል ላይ ነው ማለት ነው። ስለዚህ ይሄ በቃ ይታያል፣ በሁለታችሁ መካከል ይታያል። ያን ያክል መነጋገርም አይጠበቅብን። በዛ ላይ አዎ፣ በሁሉም ላትስማማ ትችላለህ፣ ግን ግብህ አንድ ይሆናል ማለት ነው። ብዙ በቃ አትለያዩም። አንዱ ለአንዱ ይደጋገፋል ከፍ እንዲል እንዲያድግ ደግሞ ድጋፍ ይሰጣጣል። በቃ የሆነ ለምሳሌ ፈተና ይኖርባታል። በቃ ፈተናውን ያስጨንቃል የፈተናዋ ጉዳይ በቃ እንደዚህ ብታደርጊ እንዲህ ብታደርግ ይሄኛውን ለምን አታነቢውም ወይ እንደዚህ ብታደርጊ እንደዚህ ሰምቻለሁ። ልክ እንደ ራስህ ጉዳይ አድርገህ የእሷን ነገር ታያለህ። እሷም ልክ እንደዚያው አይነት ስሜት ይታይባታል። እና የመደጋገፍ ነገር ይታያል በግንኙነት ይሄ እንደዚህ የሚታይበት ከሆነ አሁንም በቃ በደንብ ተገናኝታችኋል ማለት ነው። ጥሩ ነገር ነው። አዎ አይደለም። በደንብ ሌላኛው ነገር በጣም ጥሩ ጓደኞች ትሆናላችሁ። ፍቅረኞች ብቻ አይደለም፣ ጓደኞች በቃ የልብ የሚያወሩ ጓደኞች አሉ። አለም አንዳንዴ ለፍቅረኛ የምትነግረው ለጓደኛ ማትነግረው አለ። ተቃራኒ ደግሞ አለ። ለፍቅረኛ ትነግራለህ ለጓደኞች የምታወራቸው ነገር ደግሞ አለ። የግድ ሁሉም ለእሷ አይን ነገር ማለት አይደለም። አንዳንዴ ለእሷ አይን ነገር፣ ለጓደኞች የሚሆን ነገር ሊኖር ይችላል። ግን ብዙ ነገር በቃ ልክ እንደ ጓደኛ ስለምታያት በቃ ትነግራታለህ፣ ሁሉንም ነገር ዝርዝር። አዎ እሷም ትነግርሃለች፣ ምንም አትደባበቁም። በቃ በጣም የጓደኝነት ነገር ይሄ፣ ጥልቅ ወደ ሆነ ነገር የመግባት ሁኔታ ይታያል ማለት ነው እንጂ የተደባበቅ ይሄን አልነግራትም፣ ይንገራት ጓደኛ የምታማክረው ነገር የለም። አዎ እያሰላህ ብዙ ነገር አትንቀሳቀስም። በቃ ምቾት ስለሚሰጥ ዝርግፍ ነው የምታደርገው። ዘርግፍ ስልህ ደግሞ ዝን ብላህ እና ሱሱን ሁሉ አንዱ ነጥም ነው ማለት ነው። ሌላኛው የወደፊት ራዕዮች ይኖሯችኋል፣ እሷም አንተም እና የጋራ የሆነ ነገርም ይኖራችኋል። የሁለታችሁም እየራሳችሁ ነገር አለ፣ ግን ደግሞ በቃ የሆነ ታስባላችሁ። ለምሳሌ ትዳር አንዱ ነው። ስለ ትዳር ሊነሳ አብሮ ስለመኖር ማለት ነው። ወይ እንደዚህ ብናደርግ ይሄን ነገር እንደዚህ ብታደርጊ፣ እኔም አብሬሽ እንደዚህ ልሰራ እችላለሁ የሚል የሆነ የሚያስተሳስር አይነት ሀሳብ ከሁለታችሁም ይመጣል እንጂ እንዴት አርጌ ኦ በዚህ ውስጥማ ባትገባብኝ ነው የሚሻለው፣ ነገ የሚሆነው አይታወቅም እያልክ ስሌት ውስጥ አትገባም ማለት ነው። ይሄ ብዙ ሰዎች ላይ አለ። በቃ ለዛ ነው ብዙ ነገር ያደርጋሉ። ወይ ንብረታቸውን ያሸሻሉ ቀድመው እንደዚህ ብዙ ነገር ያደርጋሉ። ግን ይሄ ሲሆን ግን ምንም አይመስልህም። ንብረት እንደ አሁን ብትለያዩ ንብረት መከፋፈል ይመጣል አይደለም። በዚህ ጊዜ ንብረት ለምን እንዳለ አትወስደውም ነው የምትለው። በቃ ይሄ ንብረት አይደለም የሚያስጨንቀህ?

ለመድረስ እና በቃ አሁን ለምሳሌ እሷ የሆነ ቦታ የሰራች ከሆነ ኖኖ ኖ ኖ በቃ አሁን እስካሁን እዚህ ሰርተሻል፣ እስቲ ደግሞ ይሄ ደግሞ ለምን አትሞክሪም? የሚል ሀሳብ ታመጣል። እንደዚህ ብንሰራ፣ እንዲህ ብታደርጊ፣ ይህን ብትማሪ፣ በቃ ትፈትናታለህ ማለት ነው። በቃ ካለችበት የምቾት ቀጠና እንድትወጣ እሷም ልክ እንደዛው ታደርጋለች። አይ አሁን ያለህበት ነገር ለምን እንደዚህ አታደርግም? በቃ የጋራ የሆነ ነገር ታነሳ፣ ለለውጥ የሚሆን ነገር ማለት ነው። ስለዚህ እንደዚህ አይነት ነገሮች ይኖራሉ። ሌላ በፈተናዎች ይገጥማሉ። በግንኙነት ጊዜ ምንም ጥያቄ የለውም። ግን በቃ ለግንኙነቱ ሲሉ ግን በቃ እነዛን ፈተናዎች ለመውጣት እስከ መጨቃጨቅ ይደርሳሉ። ግን የሚጣሉ አይነት አይደሉም፣ እና አይሸሹም በይሄ ፈተናውን ለመሸሽ አይሞክሩም። የአንዱን ፈተና አንዱ አይሸሽም። ለምሳሌ የቤተሰብ ነገር ሊያጋጥም ይችላል፣ ሰው ሊታመም ይችላል፣ ወይም የገንዘብ ችግር ሊያጋጥም ይችላል፣ ሕመም ሊያጋጥም ይችላል እና በእንደዚህ አይነት ጊዜ በይ ሲሻልሽ ብቅላለው፣ ወይም አባት ሲሻላቸው ደው ይልኝ ብለህ አይደል የምትሸሸው። በቃ አብረህ ትሆናለህ ማለት ነው። ወይም እንዲህ ቀጥታ እንኳ ባትናገር በተግባር ታሳየዋለህ፣ መሸሽህን ማለት ነው። ግን እንደዚህ አይነት ግንኙነት ሲኖር ግን በቃ አይለያዩም። እነዛን ፈተናዎች በቃ እንዴት አድርገው እንደሚያልፉ በቃ በተግባር ያሳዩታል እርስ በርስ ማለት ነው። ስለዚህ በጣም አንድ ወሳኝ ነገር ነው የአንደኛው ጉዳይ፣ ቅድምም በመጠኑ አንስተኗል፣ የምቾት ነገር ነው። በቃ ከእሷ ጋር ሆነህ በጣም ምቾት ይሰማል። በቃ ምንም የሆነ በቃ እንዲህ ነገር ትለኝ ይሆን እንዲ ሊ ሊሆን እንዲህ የሚል ነገር አይፈጠርም። በቃ ደስ ብሏቸው ነው የሚገናኙት። ሰውም ሲመጣም ምንም አይመስላቸውም። ወደ ሰው ይዟት ሲሄድ፣ ወደ ሰው ይዛው ስትሄድ ያ ምቾት አለ። በቃ እንደውም አሁን ከጓደኞቿ ጋር እሱን ትጠሯዋለች ወይና እንደዚህ በቃ አላደር በደንብ ያ ምቾት ታይባታለህ፣ እሱም ላይ ይታይበታል። በጣም መግባባታቸው ማለት ነው። እና እናያለንም ከውጭ ሆነን አይደል በጣም በቃ በጣም ነው የተዋደዱት እነዚህ። በቃ በቃ እሚ አንድ ላይ የሚሄዱ አይነት ሰዎች ናቸው ምናምን እን ላለን። አንዳንዴ አይደለም በቃ ያንን ስናይባቸው ነው በመሀላቸው ማለት ነው። ተቃራኒውም ደግሞ አለ እኮ እኔ ሰዎች እንዴት እንዴት እንደተገናኙ ደግሞ ትላለህ ስታማ ማለት ነው። ብዙ ጊዜ የምሰማው ነገር ነው ከአንተ የመጨረሻው ጉዳይ አንድ ላይ ብቻ አይደለም ለየብቻም ጊዜ ማሳለፍ ይችሉበታል ያደርጉታልም ደግሞ በቃ ሁሌ ተጣብቆ አይደለም የምታያቸው የሆነ በካቴና ተሳስረው እንደሚሄዱ ታራሚዎች አይደለም በቃ እሷም ለብቿ ከጓደኞቿ ጋር የራሷ ግንኙነት የራሷ ጊዜ አላት እሱም ደግሞ የራሱ ጊዜ አለው እና ምንም አይመስለውም እዛ በመሄዷ ልክ ብዙ ጊዜ እንደሚደረገው ዛሬ ማታ ከጓደኞቼ ጋር ተቀጣጥረናል ስትለው በቃ ከዛኑ ቀን ማታ ነው የሚጀምረው። ለነገ ማታው ማለት ነው ነገ ስንት ሰዓት ነው ያገኛችኋለሁ ያልሽኝ? አይ አንድ ሰዓት ነው የምንገናኘው። እሺ ማማን ነበረው ያልሽኝ? ባለፈው ቅድም ያልሽኝን መልሶ ይጠይቃል። በማግስቱም እንደጠ አልሰረዛችሁትም? እንዲያ የማታውን አይ አብርነን እንደዚህ እያለ በቃ ቀኑም ሙሉ ሲጨቀጭቃት፣ አዎ በቃ ጭቅጭቅም አይደለም ግን ያው በቃ ዝም ብሎ ምቾት እንዳልተሰማው ያሳያል ማለት ነው። ከዛ በኋላም እዛ ሆናም አይለቃትም። አንድ ሰዓት ተኩል ላይ እንዲ አልገባሽም፣ እንዲ 30 ደቂቃ ከእነሱ ጋር ምንድ የምትሰሩ ይላል። እንግዲህ ገና የተገናኙት ከአራት አምስት ሰዓት ለማሳለፍ ሊሆን ይችላል ግን በቃ እንደዚህ አይነት ምቾት አይሰማቸውም እንደዚያኝ ሰዎች ግን። ይሄ እንደ አሁን ያልናቸው አይነት ከሆኑ ግን ጭራሽ አይደውልላትም፣ በቃ የራሷ ጊዜ ነው። ያምናታል፣ ይወዳታል። እሷም ምንም ምንም የምትፈራው ነገር የለም። ቢደውልም ወይም ራሷም ትደውልለታለች። እንደውም እንደዚህ ሰዎች አይጠብቁም፣ ሌላኛው እስኪደወልላቸው ሌላኛው እስኪደውልላቸው። ካልደወል አልደውል የሚል ነገር የለም ፉክክር አይ በቃ ኖ ከሚደውለውማ ለቁጥጥርም እኮ ነው። አይደለም እንዴ ይሄ ነገር አልመሸም? እንደዚህ ሊል ይችላል። ግን እሷ ነች፣ እንደውም ደውላ ዝም ብላ ታወራዋለች ማለት ነው። ከአራት አልነበር የተቆጣጠር ነው አንደኛዋ ኮ ቀረች ከሊት ቀረች፣ እንደዚህ ብላ አልትነገረው ይችላለች። ዝም ብሎ በራሷ ተነሳሽነት ማለት ነው። እና እንደዚህ አይነት ቅርብ ይፈጠራል ማለት ነው። እና እንዲህ አይነት ነገር በግንኙነታችሁ ውስጥ እየታየ ከሆነ እነዚህ መልካም መልካም ያነሳናቸውን ነገሮች በጣም ተገናኝታችኋል። አዎ ተገናኝታችኋል፣ ግፉበት፣ ቀጥሉበት፣ በርቱ፣ ሄዱ፣ ተጋቡ ነው። ቀድመህ ላማረትከው ነገር ይቅርታ። እሱ እሱ ደግሞ ያው በተቃራኒ ምን፣ ተቃራኒ ያለው የዚህ አይነት ተቃራኒ። እናመሰግናለን፣ አድማጮቻችን ያው ሂሰን ዋጥ መዝናኛ አምስት እንደቀጠለ ነው። ዮኒ አዎ ስንቀጥላ የነዛን የመሪዎቹን ጉዳይ እሺ፣ የመሪዎቹ የሚጠብቋቸው ጉዳይ ሴክሬት ሰርቪስ የሚባለው ማለት ነው። ከዚህ ጋር የተያዙ ነገሮችን እናንሳ። ለየት ለየት ያሉ ነገሮች ናቸው። ይሄ የአሜሪካ መሪዎችን የሚጠብቀው ሴክሬት ሰርቪስ የሚባለው ድርጅት ወይም ቡድን ይህን የመሰረቱት አብርሃም ሊንከን ናቸው። እሳቸውም ተገድለው ነው የሞቱት። በሞታቸው ዋዜማ ነው የፈረሙት ይሄ እንዲቋቋም ብለው። ግን መሪዎቹ ለመጠበቅ አልነበረም። ያኔ ይሄ ከእርስ በርሱ ጦርነት በኋላ ብዙ የህገ ወጥ የሆኑ የተሳሳቱ ሀሰተኛ ገንዘቦች፣ ዶላሮች ተበትነው ስለነበረ በቃ ያንን የሚከታተል አንድ ሶስተኛ የሚሆነው ከተሰራጨው ሰው እጅ ላይ ካለው ገንዘብ አንድ ሶስተኛው የውሸት ነበረ። ስለዚህ ያንን እንዲለዩ ወንጀሉን እንዲከታተሉ እንዲቀንሱ ተብሎ የተቋቋመ ቡድን ነው ሴክሬት ሰርቪሱ ማለት ነው። በኋላ ላይ ነው በዚህ በፕሬዚዳንቶች መጠበቅ ላይ ብቻ እንዲሰማራ የተደረገው ማለት ነው። ስለዚህ ያው እሳቸውን አልጠበቀም። እሳቸው እንደውም ጭራሽ በማግስቱ ሞቱ። ይቋቋም ብለው ማለት ነው። እና ዋናው ስራው እንግዲህ ፕሬዚዳንቱ ስልጣን ላይ ያለውም ያለፉትንም ፕሬዚዳንቶችን ቢሆን ይጠብቃል። ይሄ ቡድን ሰራተኞቹ እና ለፕሬዚዳንቱ አደጋ የሆኑ ማንኛውንም ነገሮች ሁሉ ይከታተላል፣ እርምጃም ይወስዳል፣ አደጋ ናቸው ከተባለ ማለት ነው። እና የክትትላቸው ደረጃ እስከምን ድረስ ይሄዳል መሰለህ? አንዱ ነጥብ ምናነሳው ከ14 ዓመት በፊት ኤምኔም ዘፋኝ ነው ራፐር ነው። ዌያር አሜሪካን የሚል አንድ ዘፈን ነበረው። አንድ ሙዚቃ አውጥቶ ገና እንደውም ዘፈኑ ኢንተርኔት ላይ እሱ ሳይለቀው ዝም ብሎ ወጥቶ ነበር አፈት ልኮ እና እዛ ላይ ምን የሚል ግጥም አለው፣ እኔ ገንዘብ አልፈልግም የግጥሙ ሀሳብ ነው የምልህ። እኔ ገንዘብ አልፈልግም፣ እኔ ለሞቱ ፕሬዚዳንቶች ራፕ አላደርግም። ከዛ ይልቅ ፕሬዚዳንቱ ሲሞት ማየት ነው የምፈልገው የሚል ግጥም አለው እና ሴክሬት ሰርቪሱ ዝም አላለም። ይሄን ኢንተርኔት ላይ ሰምተው ማለት ነው ጉዳዩን አጣርተዋል። በቃ ፕሬዚዳንቱን እንደዚህ የሚተናኮል ነገር ከሆነ ቀልድ የለም። ምንድ ነው ግን ያው ሀሳቡ የዘፈኑ ሀሳብ ይሄ ለሞቱ ፕሬዚዳንቶች ራፕ አላደረግም ወይም አይዶንት ራፕ ፎር ዴድ ፕሬዝደንትስ የሚለው ይሄ ዴድ ፕሬዝደንትስ አራዳ ቋንቋ ነው፣ ገንዘብ ማለት ነው። ዞሮ ዞሮ የዶላር ላይ የሞቱ የድሮ ፕሬዚዳንቶች ናቸው ያሉት አይደለም? እንደዛ ይባላል በነዚህ በአራዳዎቹ ቋንቋ በነሱ ማለት ነው። ስለዚህ እኔ ለገንዘብ ራፕ አላደርግም፣ ግን ያው የፕሬዚዳንቱ ሲሞት ማየት ነው የምፈልገው ሲል ያው ያስፈራል ነገሩ ግን ከዛ ጋር የተያያዘ ዝም ብሎ ያን ያህል እሳቸው ላይ የተቃጣ ነገር አይደለም። በኋላም ሴክሬት ሰርቪሱ አቁሞታል ምርመራውን። እንጂም ግን መጣራት አለበት ብለው ማለት ነው። አዎ እስከምን ድረስ እንደሚሄዱ አስበው። ምንም ነገር አያልፋቸውም እነዚህ የደህንነት ሰዎች። ለሙሉን የፕሬዚዳንቱን ቤተሰብን ጭምር ይጠብቃሉ። ለምሳሌ እስከምን ድረስ የሚሄዳሉ? በፕሬዚዳንት ቢል ክሊንተን ዘመን ልጃቸው ቼልሲ በስታንፎርድ ዩኒቨርሲቲ ትማር ነበረ እና እሷ በምትማርበት ጊዜ ሁለት የዚህ የቡድኑ አባላት እንደ ተማሪ መስለው እየሷ ክፍል ውስጥ ይኖሩ ነበረ። ዶርም ይጋራሉ ማለት ነው። እና የት የት እንደምትሄድ ምን ፕሮግራም ከነማ ጓደኞቿ ጋር እንዳላት ብሎ አስቀድማ ትናገራለች። እንደውም ይወስናሉ። ይህኛውን ፓርቲ አትጂም እዚህ ትሄጃለች፣ እንዲህ ያሉ ማለት ነው። እና አራት ዓመት ሙሉ ስትማር እዛ ነበሩ። በተጨማሪም የእሷ እዛ ዩኒቨርሲቲ ውስጥ የምትኖርበት መኖሪያ ቤት የዶርሙ መስዋቱ ጥይት የሚከላከል እንዲሆን ተደርጎ ተገጥሟል። ስለዚህ አይነጠሉ ማለት ነው። እንደ ተማሪ ሆኖ በዛቃዛ የተማሩ ይኖራሉ አብሯት እ በ1950 ዓመተ ምህረት ኖቬምበር 1 ቀን ያኒ ስልጣን ላይ የነበሩት ሃሪ ኤስ ትሩማን የሚባሉ ፕሬዝዳንት ናቸው እና ዋይት ሀውስ መቀመጫቸው እድሳት ላይ ስለነበረ ከዛው ብዙ የማይርቅ ቦታ ላይ ጊዜያዊ መኖሪያ እዛ ነበር የሚኖሩት። እና በአንድ ቀን ሁለት ታጣቂዎች እዚህ የጊዜያዊ ቤት በር ላይ መጥተው ተኩስ ከፈቱ። ውጭ ላይ የደህንነት እነዚህ የሴክሬት ሰርቪስ ሰዎች ነበሩ። እና የተወሰኑ የደህንነት ሰዎችን አቁስለው በኋላ አንደኛው በጥይት ተመቶ ተገደለ። አንደኛው ተያያዘ። ከተመቱት መካከል ዊሊያም ኮፌልት የሚባለው የሴክሬት ሰርቪሱ አባል ተገደለ፣ ህይወቱ አለፈ፣ ህክምና ላይ እያለ። ይሄ በሴክሬት ሰርቪሱ ታሪክ ፕሬዚዳንቱን ሲጠብቅ የሞተ ብቸኛው ሰው ነው። እስካሁን ድረስ ማንም ሞተው አያውቅም፣ በጥበቃ ላይ ያለ። ስለዚህ ምንም ነገር አጋጥሞ አያውቅም ማለት ነው። አንድ ሰው ብቻ ነው፣ በቃ ይሄ ብቻ ነው እስካሁን ድረስ የሞተው። ያኛው የተያዘውም ሰውዬ እድሜ ልክ ተፈርዶበት በኋላ ላይ 27 ዓመት ታስሮ ይቅርታ ተደርጎለት ወደ ሀገሩ ተመልሷል። ወደ ፖርቶሪኮ አሞቷል። በ1981 በእነሱ አቆጣጠር ፕሬዚዳንት ሮናልድ ሬገን ስልጣን ላይ እያሉ በጥይት ተመትተው ነበር። ጆን ሂንክሊ ጁኒየር ነበረ፣ በሂልተን ሆቴል ዋሽንግተን ዲሲ ውስጥ በር ላይ የገደላቸው። ወዲያው ግን እንደተመቱ አንደኛው የደህንነት አባል ጄሪ ኤስ ፓር ይባላል፣ ወዲያው ነው እርምጃ የወሰደው እሳቸውን በጥሩ ሁኔታ ይዞ ወደ ሆስፒታል በፍጥነት እንዲደርሱ ያደረገው እሱ ነበር። አንዱ ስራቸውም ይሄ ነው። አደጋ እንዳያጋጥም፣ ካጋጠመ ደግሞ እንዴት ማትረፍ ይቻላል ነው እና ወደ ሆስፒታል ሄደውም ተሽሏቸዋል። ምናልባት እሱ ያንን ቶሎ እርምጃ ባይወስድ ኖሮ ህይወታቸውም ሊያልፍ ይችል ነበረ። ለማንኛውም እሱ በወሰደው ፈጣን እርምጃ ህይወታቸው ተረፈ። የሮናልድ ሬገን ይሄ ሰውዬ ይሄ አባል ወደ ወደዚህ ወደ ሴክሬት ሰርቪሱ እንዲገባ የገፋፋው ነገር በ1939 ያየው ፊልም ነው። ኮድ ኦፍ ሴክሬት ሰርቪስ የሚል ከእነዚህ የደህንነት ሰዎችን የሚያሳይ ታሪክ ነው ያየው እና እዛ ፊልም ላይ በጣም ጎበዝ ሴክሬት ሰርቪስ አባል ሆነው የሚታየው ገጸ ባህሪ ብራስ ባንክሮፍት ይባላል። ይህንን ገጸ ባህሪ ሆኖ የተወኑት ደግሞ ሮናልድ ሬገን ናቸው። ሬገን የፊልም ተዋናይ ነበሩ አይደለም። እና እሳቸውን አይቶ ነው ማለት ነው ይሄ ሴክሬት ሰርቪስ አባል ወደዛ የገባው፣ መልሶ እሳቸው ጠባቂ ሆኖ መልሶ ደግሞ አዳናቸው ማለት ነው። በጣም የሚገርም አጋጣሚ ነው። የማይገኝ ነገር ነው። ከስንት አንድ የሚሆን ነገር ነው። የመጨረሻው ጉዳይ እንግዲህ ምን ያህል ብቃት ያላቸው ሰዎች እንደሆኑ ማሰብ ትችላለ። በጣም ንቁ ናቸው። በቃ ምንም የጥንቃቄያቸውን ደረጃ ምንም በቃ ጥያቄ ውስጥ የሚገባ ምንም ይገባ አይደለም። አፖሎ ሮቢንስ የሚባል አንድ ወጣት አለ። አፖሎ ሮቢንስ አሁን እንኳን እድሜውም አርባ ሁለት ደረሰ የሚታወቅ ነው። በብዙ የቴሌቪዥን ፕሮግራሞች ላይ ይቀርባል። የሽወዳ አርቲስት ነው። ራሱንም እንደዛ ይገልጻል። ወይም ደግሞ በቃ ጎበዝ ሌባ ነኝ የሚላል፣ ግን ሌባ አይደለም። ለትርኢት ነው የሚጠቀምበት። በቃ የአሰራረቅ ዘዴዎችን ማለት ነው። በተለይ ይሄ ከኪስ አንድ ያምልጠዋል። እናመሰግናለን አድማጮቻችን፣ አብራችሁን ስለነበራችሁ ነገ በኢትዮፒካሊንክ በረራ ከአስር ሰዓት እስከ ምሽት አንድ ሰዓት ድረስ እንገናኛለን። መልካም ጊዜ ይሆንላችሁ። ቻው።